የዜጎችን የኑሮ ደረጃ ለማሻሻል በተለያዩ የልማትና የከተማ ውበት ስራዎች ላይ በማሰማራት ተጠቃሚ ማድረጉን የደብረ ማርቆስ ከተማ አስተዳደር ገለጸ። ከተማ አስተዳደሩ ሶስተኛ ዙር የሴፍቲኔ ተጠቃሚ ዜጎችን ወደ ስራ ለማስገባት የማስጀመሪያ ፕሮግራም አካሂዷል። ተጨማሪውን ከኔና ሀለሙ እንከታተል ቆስ ከተማ አስተዳደር በዝቅተኛ ገቢ የሚኖሩ የህብረተሰብ ክፍሎችን በጥናት በመለየት ወደ ስራም በማስገባት ተጠቃሚ እያደረገ ይገኛል። ዜጎች ከተረጅነት ይልቅ አምራች እንዲሆኑ የስራ ባላቸውንም እንዲቀይሩ እየተሰራ መሆኑን የከተማ አስተዳደሩ ምግብ ዋስትናና ሴፍትኔት ማስተባበሪያ ተጠሪ ጽህፈት ቤት ኃላፊ ወይዘሮ አየሁ አለም አድማሱ ገልጸዋል። ዜጎች በተቀናጀ ተፋሰስ ልማት፣ በአነስተኛ መሰረተ ልማት፣ በግብርና እንዲሁም በከተማ ጽዳትና በአረንጓዴ ልማት የሚሳተፉ ናቸውም ብለዋል። ራሳችሁን ችላችሁ ከተረጅነት ወደ አምራችነት እንድትሸጋገሩ ይሄ የተመለመለ የህብረተሰብ ክፍል ወደ ስራ ገብቶ ከተማዋን በተሻለ መንገድ እንዲያገለግልና ራሱም ከተረጅነት ወደ አምራችነት እንዲገባ በመፈለግ ነው። በሶስተኛው ዙር ማስጀመሪያ መርሃ ግብር ላይ የተገኙት የደብረ ማርቆስ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ተሾሙ አለ በዝቅተኛ የኑሮ ደረጃ የሚገኙ የህብረተሰብ ክፍሎችን ኑሮ ለማሻሻል መንግስት እየተጋ ይገኛል ብለዋል። በዘርፉ የሚሳተፉ ዜጎችም የተፈጠረላቸውን የስራ ዕድል በአግባቡ በመጠቀም ከተረጅነት ተላቀው ራሳቸውንና አካባቢያቸውን መለወጥ እንዳለባቸው አሳስበዋል። ከአሁን በፊት ያጣናቸውን የስራ ባህል በዚህ አጋጣሚ ልናጎለብት የምንችልበት ነው ከምታገኙት እየቆጠባችሁ ከተረጅነት ወደ አምራችነት የምተሸጋገሩበት መልካም አጋጣሚና ድህነትን በማሸነፍ ወደ ራስን መቻል ጉዞ የምታደርጉበት የትግል ምዕራፍ መሆኑን መረዳት

ከፍ ያለ ኑሮ እንዲኖር ከተማ አስተዳደሩ በአካባቢ ልማትና በቀጥታ ድጋፍ ከ15000 በላይ እማወራና ባወራዎችን ተጠቃሚ ማድረጉን ከተጠሪ ጽሕፈት ቤቱ የተገኘው መረጃ ያመላክታል።